ኮንሰርቱ በጣም ደስ ሲል ነበረ። ግን ሴት ይበዛል። ከኮንሰርቱ የታረኩት ንገራችሁ፣ ሴቶች በጣም ይበዛሉና ሁሉም በቃ ልባቸውን ተሰብሯል። ወይኔ በቃ እንዲህ እንዲህ እያሉ ነው የሚዘፍሉት። እግዚአብሔርን በቃ ላይክ እንዲህ እጃቸውን ወደ ላይ እያደረጉ እያለቀሱ ምናምን ምናምን እንዴ! የሆነ ጽሁፍ መጣብኝ ሳ ወይ ቀጮ የኔ ፍቅር ቪዲዮ ለምን ስቶሪ አላረግሽም ኖ የኔ ፍቅር እንዴት ነው ስቶሪ የሚደረገው እኔ ሳልፖስት እናንተ ልፖስቱ እኔ ሳልፖስት ታይ እንጂ እና ሴቶች ይበዛሉ ልበላችሁ አወቀች ግን በደንብ ነው እንጂ ያወቀች በደንብ ነው ያወቀች በደንብ እና ወርቅ የሸለመችው አክስቷ ነች መስት ትባላለች። እዚህ ነው የምትኖረው። አወቀችኝ እንትን አለችኝ ቬሮኒካዬ፣ እኔ አለችኝ ቲክቶክ የማየው ስም አልጠቅስም ግን ቲክቶክ የማየው በእናንተ ጊዜ ነበር አለችኝ። በእናንተ ጊዜ በቃ ጨዋታችሁ ምናምን፣ አሁን ቲክቶክ አላይም አለችኝ። እና እያለኝ ቀጠላል ታሪኩን እዚህ ታቆሟለሁ። እና በቃ ቲክቶክ ደስ ይል ነበረ በእናንተ ጊዜ ምናምን አለችኝ። እና ወደ ሴቶቹ እንመለስ። ተውት፣ ሌላ ወሬ ልታስሩ ነው እናንተ ሰዎች። ሴቶቹ ወይኔ፣ ሲያሳዝኑ፣ ወይኔ ሲያሳዝኑ፣ ሲያሳዝኑ። ከዛ ኧረ፣ አንዷ ሴትዮ መታ ምን እንዳለችኝ ሳልነግሯችሁ። ትልቅ ሴትዮ ናት፣ ትልቅዬ። እግዚአብሔርን ትልቅ ሴትዮ ናት፣ በጣም ትልቅዬ ናት። እናቴን ነው የምታክለው፣ እናቴ ታክላለች። ከዛ ሄነስ እንዴት ነህ መጣ

እሺ ብዬ ሆ ብዬ ቁጭ አልኩኝና እያወራሁላችሁ ነበር። ታውና ትስቃላችሁ እንዴት እንደተና ባጋጨት። እንዴ ደስታይ ታይኛለሽ መቼም ይሄ ቪዲዮ ሊደርስሽ ይችላል። ከስርም ቶፕ ታፕ ታፕ ያረክሽ ነው አላረገም እሺ ሊጋገም ማርጊ እንዴ ስል ቀስ እያለ ታይዋለሽ ይሄን ቪዲዮ። እንዴ እርሶ ትልቅ ሴትዮ ይሁ አይደለም እንዴ? እኔ እኮ ልጅ ነኝ። አንዳንዱ አንዱ 33 40 ቢያረገኝ ልጅ ነኝ እኔ አዎ ጊፍቱን አትርሱት። ልጅ ነኝ እና እንዴ፣ እና ልሳቀቅ መሳቀቅ አለብሽ እንጂ። ከዛም በኋላ ላችኋለሁ የምድር ጉድ አደለሽ በሷ ቤት ማሻቋ ማሸማቀቋ ነው። ከዛን አንዱ ምን ታርግሻላት ምንድነው የምትፈልጊው አላት። እግዚአብሔር ኪዲ ነይ አንዴ አለችኝ። አቤት ብዬ ግን ከእንትና ጋር ታረቂ ምናምን ትለ እንዲ። አሁን ተሳርበሽ ነበር እኮ ምንድን ነው አሁን ደህና ወሬ የምታወሪ አልኳት። እግዚአብሔርን በጣም ነበር የተናደርኩት። ግን አሁን ተሳርበሽ ነበር። አይ ከእንትና ከእንትና ጋር ታረቂ ትለኛለች። አይመለከትሽ ምሱ አልኳት። እና ተቀታለች ስትባል አዋቃት አለው አለች። ከዛ የምን ልጅ ምንድን ያለችው ከዛ በኋላ በእናታችሁ አውቃታለሁ አለች። እኔ ነው የት ነው ምታቂያት ምናምን ስትባል ፀጉሯን ልትሰራ በእኛ በር ነው ያለፈችው ብላ ቁጭ ስላችሁ። ጀርመን ሀገር ፀጉራችሁን ልትሰሩ እንደ ኢትዮጵያ በሰው በር ስታልፉና ሰው ብቅ ብሎ ሲያያችሁ ወይኒ ወይኒ። ኪዳ ወይኒ ኪዳ ወይኒ ኪዳ። እንዴት እንደተናደርኩ አልገባችሁ። እግዚአብሔር እንዴት እንደተናደርኩኝ እንዲያውም እኔ መልሰሽም አግኚ መልሰሽ አግኘ፣ ትልቅ ሴትዮ ልትመችኝም ትችያለሽ፣ ትቻለሽ። ቀኔ ደግነቱ አልቋል ኮንሰርቱ፣ እንጂ አንቺ ሴትዮው ቀኔ ልታበላሽ። እንኳንም ቀደም ያለግኝሽ፣ ቀኔ ልታበላሽ ነው የመጣሽው። እኔ ሲጀመር ረጅም ላይ መቻልኩኝ እንዴ? አጭር እንደሆን ከሀገር ምድሩ ያውቃል። ቁመቴን አስረጅ ዝሜ ቆም ያላቀም፣ አጭር ነኝ። ጥንጥዬ ልጅ እንደሆንኩኝ ያውቃል። ጥንጥዬ ቁመት ነው እመቤቴ። እንዴት እንደተናደርኩኝ። ትልቅ ሴትዮ ናት እኮ ደግሞ፣ እኮ ትልቅ ሴትዮ፣ እሱ አንቺ ማለት የለ እርሶ ነው ይደርስሻል። እንደው ደግሞ ፎቶ ባነሳው ለጥፍላችሁ ነበረ እኮ ፎቶ አላነሳኋትም። በጥረት መስሏታል እኮ በጥረት መስሏ አሽከረክር ቲክቶክ ላይ እቺ በረሮናት እንደዚህ ምትወረገረ ነው ይሄ ቪዲዮ እና ነገር ብሎክ ነጃት ቤት ነው የምታገኘው። ለነጃት ስትሰጣት ደግሞ ነጃት ትሄደብሃለች። አርፈህ ብትቀመጥ ይሻላል እንደ አንዱ ሁለቴ ቀንድ ነው፣ ሲበዛም ደግሞ ይመራል። ያውም ስለዚህ ሴትዮ እየወራ አንተ ስትጨምር አብሬ ነው ሳውዲ ምልካችሁ፣ አርፈህ ተቀመጥ። ነባቱ ሊሄድበት በስነ ስርዓት። ከዛ ያናደደኝ ብቻ እኮ እሱ ብቻ ማለቷ አይደለም፣ ጸጉሯ ለልደቷ ስትሰራ በእኛ በር ያለፈችው ማለቷ። እመቤቴን ግን አሁን ሴትዮ ይሰሙሻል ሴትዮዋ ባታዬኝ ነው እንዴ? ቲክቶክ ላይ ከእንትና ጋ መጣላቴን ከእንትና ጋ መጣላቴን ያወቀችው። ታረቂ እያለች እኮ ደን ደግሞ እኮ ታረቂ እያለች እኮ የምትጎተጉተኝ ነገር ነው። በዚህ ደሜን አፍልታ፣ በዚህ ደግሞ እንደሚያስብ ሰው ታረቂ ትለኛለች። እንዴት እንዳናደደች በእውነት! ሄዛን ወይ እኔ ግን ስም አልጠቀስም። የሆነ ቲክቶክ አይቻለሁ። እሷ ሴትዮዋ የምድር ጉድ እንዳለችኝ፣ እሱም የምድር ጉድ አይደለም እንዴ ሄነስዬ ምንድን ነው ዛሬ ደግሞ እኔ ላይ ነው እንዴ ግፍቱ እናንተ። አጭር ነው እኔ ስም አትጥቅስ። እኔ ከቲክታክር ጋር አልተገናኙም። አጭር ቲክታክር አይቻለም። ወይኔ ጃፋር ፍቅር ነው እናንተ። ጃፋር በጣም ምርጥ ሰው፣ ጃፋር በጣም ምርጥ ሰው በቃ። በጣም ጃፋር ምርጥዬ ሰው ነው በእውነት። ይሄ የምታውቁት ጃፋሪ ድሮ ምናምን የለም፣ በጣም ተለውጧል። በጣም ምርጥዬ ልጅ ነው። በጣም ዋሴ አልመጣም ነበረ፣ ዋሴ አልመጣም። ብዙ ቲክታከር አልመጡም። ዋሴ ረጅም ነው እኮ ዋሴ እኮ ረጅም ነው። ዋሴን እኮ ለኒው ይር አይቼዋለሁ እና ደግሞ ለቱርናመንት ሆላንድ አይቼዋለሁ። ዋሴ ረጅም ነው። ጋር ፎቶ ብነሳላችሁ ጋር ብነሳላችሁ፣ ጥሩ ነው። አላሳያችሁም አላሳይሽም። እያዳሜ ኪሩቤል ጋር ፎቶ ተነስተናል። ኪሩቤል ወይኒ ወይኒ ወይኒ ወይኒ፣ እንደ ወንድም እንደ እንደ ሌላ ነገር እንዳታስቡት። ኪሩቤል ጋር ፎቶ ተነሳን፣ አስቀምጫለሁ ድሮን ያልደፍረም ነበር እንዲ ፎቶ ለመነሳት ምናምን፣ ግን ያ ኪሎ ቤል ሆኖብኝ ነው። ኪሎ ቤልን ለማታውቁት ኪሎ ቤል የሰላም ተስፋ ይባል የነበረው ወንድም ነው። እንገራችሁ ብዬ ነው። ብዙ ብልኮ ደስ ባለኝ ላይ ሆነ። እያንዳንዳችሁን እየደወልኩኮ የውስጤን ብነግራችሁኮ ደስ ላይቭ ክፋቱ ክፋቱ፣ አንዷን ፎቶ ልነሳ ነው ብዬ ሳምንት ብነግራት ርፈሽ ተቀመጪ የአራት ልጆች አባት ነው አለችኝ። እኔ እኮ ፎቶ ላይክ ላገኘው እፈልጋለሁ፣ እንደ ቬሮኒካዬ አሁን ቬሮኒካ አደንቃታለሁ፣ ማየት እፈልጋለሁ ላልኩት ሴት ስለሆነች ግን እሷን፣ ቬሮኒካ ፍቅረኛ አላት ወይም የላትም ብላችሁ አልነገራችሁኛም። እሱን ግን ገና ላየው እፈልገዋለሁ፣ አድናቂው ነኝ ላልኩት የአራት ልጆች እናት ነው እያለች መጣች፣ አባት ነው እያለች መጣች። አንዷ ተንገብግባ እንዲል ጽፋልኝም አታውቅም ኮሜንት እኮ በጣም ነው። እንዴት ኢትዮዬ፣ ዘመድ ከሆነም አይደለም አይደለም እኮ እናንተ እኮ ሌላ ነገር እኮ ስለምታደርጉት ብቻ ግን ደስ ብሎኛል። አይ ሄማዬ አላሳይሽም፣ የእኔ ፍቅር አላሳይም። እኔ ኪዳ ሆዴ ሌላ አይቋጠርም ነበር ዛሬ ግን ጽር ነው ያደረኩት። ምንም ከቬሮኒካ ጌ ጋም የተነሳሁትን ፎቶ እኔ ሸፈን ያርጌ መሳኔ ላሳያቸው፣ አላሳየም፣ አላሳየም። ይቀመጣል የሚፖሰተው። እሺ ዴ አይሆንም። ኢትዮይ ጊዜውን ኔኔ ፍቅር በጣም ጊዜው ከብቷል። ማሪ በአንቺ የሚጨክን አንጭት አልነበረኝም። በእህቴ አልጨክንም፣ ግን በቃ አይሆንም፣ አይሆንም። ወይ ጁትሴ ጁትሴ ወይ ቁማር ወይ ቁማር ወይኔ ሪል ሪል አራዳ ነች። ቢሮዬ ፍቅር ግን ስላገኘኋት ደስ ብሎኛል። በጣም ቆጨው ምን እንደሆነ እውነት አውቃላችሁ ከልጅ ሚካኤል ጋር ፎቶ አለመነሳት። እኛም ደስ ብሎናል። አንቺ ሜል ደስታ ነው ሁሌ ቢያስደስትሽ። እውነት በጣም ነው የሚቆጨኝ ከልጅ ሚካኤል ጋር። ልጅ ሚካኤልም ግን ያገኛል። ነግሬያችኋል። ኪዱ ሲለኝ አመዲ ቡን ነን ያለኝ ቡን ቡን በሀሜት ነው የሚያቀኝ ብዬ ግን ደስ ብሎኛል ስላወቀኝ። እዚህ ሳሽካካ ወይ ስራገጥ ወይ እዚህ አቺ ነሽ እንኪ እንካ ስባባል ነው የሚያውቅኝ። በያመዲ ቡድን ነው ቢለው ስላወቀኝ ደስ ብሎኛል። አይ ቲክቶክ ይ አይ ቲክቶክ እንደ ቀላል ግን እኔ ቁጭ ብዬ ሰርች እያረኳቸው ማያቸው የነበረን ሰዎች እዚህ ጫንት ስክሪን ላይ ቁጭ ብዬ በለፈለፍኩት ነገር እንዲያውቁኝ ስላረከኝ ቲክቶክ ክብር ምስጋና ይገባል። አንዳንዴ ያፎ ለምታም እንደምትይዘው እንደ እንደጃዬ ጉዳይ አይነትም ለሱም ረግማ አለው አንዳንዴ አንዳንዴ እርግም ማድረግ አለ። ለነገሩ አንተ አይደለም ጥፋተኛው እኮ ህብረተሰብ እንክን የሚፈልግልን ህብረተሰብ ነው እንጂ ካፍካፋችን ጥሩ ስራ ሲሰሩ አይዟቸው፣ ያፎ ለምታ ሲያጋጥማቸው ግን ከስር ከስር የሚለቀው ቲክታከር ናቸው። ዋይ ይኔ ይፍቀር ቢሆንም በሱ ብረግ ምህም ግን በጣም እውነት እናንተ ቲክታክን ግን በጣም አመሰግነዋለሁ። ልደታን ስላሩጊ ታወይ ታወይን ቀኔ ነው የሚበላሸው። ስላሩጊቱ አላወራም ቀኔ ነው የሚበላሽው። እግዚአብሔርን እንዴት እንደተናደርኩኝ እንጂ ቲክታክን በጣም ነው ማመሰግነው፣ በእውነት በእውነት በእውነት። እና ቲክቶክ ምርጥ ነገር ነው። አይ ስለ አሮጊቶ አላውራም። ቀኔን ያበለሽ ሴትዮ ደግሞ ስለሱ አላውራ እንዴ። እቺ ማትረባ አሮጊት ይደርሳታል ደግሞ ደግሞ፣ ፍራንክፈርት ስንጦልጦል ታገኘኛለች እንዴ እኔ ቬሮኒካ ቬሮኒካ ላለው ጓደኛ ሉ አግብቶ ጠበቀኝ። ምን እንዳለኝ ታውቃላችሁ? ባለችኝ እንግሊዘኛ ነው ሉን የጠየኩላችሁ። ወይኔ እኔ ጌታ፣ እኔ ደግሞ እኮ ልጁ እኮ ሳያውቀ ወንበር አዘጋጅተው ጠብቀውት ነው ብዬ እኮ ነው የሉን ሽምግልና እያችሁ የሉ። ሽምግልና ምን አልኩት መሰላችሁ ባለፈው ሳምንት ጠይቄያለሁ እኮ አልኩት ባለፈው ሳምንት ጠይቄያለሁ እኮ፣ ፍቅረኛ የለኝም ይለኝም ብለኛል። ልለዋለሁ እንዴ? አረ ሉኒዩት ፓፕዬ የኔ ጌታ ቤት ላምልጥ እያለ እኮ ነው ሉግን አልኩት፣ ሉግን አልኩት።

ከዛ ስቶፕ ላይንግ ግሏል አብሎ ጉረምረሜ ና ጉረምረሜ ደሞ እግዚአብሔርን ሳምንት አልሞለውም እኮ ቁጭ እና እግዚአብሔር አልጠየቅኩትም። አይደል ነበራችሁ ቤዛ እና ፍቅረኛ የለኝም። አሁን ህይወቴ ላይ ነው ኮንሰንትሬት ማድረግ የምፈልገው ምናምን ብሎ ነግሮኛል እና ክላሽ አረገብኝ። ከዛ እኔ አይ አይሰድ ማይንድ ዩር ቢዝነስ ነው ያልኩሽ ምናምን ሲለኝ፣ ውይሽ ሶሪ ሉዬ ግን ኔቨር ማይንድ በቃ እኔ ለአንተ ደስ ብሎኛል አለ ቴንኪ አለኝ። በቃ ግን በቃ ገረመኝ ሉ እንኳን እንደዚህ ሽምግልና

እባካችሁ ወሬው፣ በቃ በቃችሁ፣ ወሬ በቃ በቃ። ወደ ስራ እንመለስ። ይኸው አራት አመት ሙሉ ያቃጠርኩት ጊዜ ያመኛል። አራት አመት ሙሉ ሳልሸቅን ለእናንተ ወሬ እንትን ስልላችሁ እንደ እንትን ጊፍተር ነኝ ብላ ቤት የኔ ሞዴሬተሮች ጊፍታር እየመረጥኩ አይደለም። በዛው የኔ ሞዴሬተር ማድረገው ማንም የማያውቃቸውን ሰዎች ናቸው ሞዴሬተር ማድረጋቸው? ማንም የማያውቃቸውን ለዛ የሚያሽቃብጡላችሁ ሄዳችሁ ጊፍታሮች መሳደብ ትችላላችሁ። እያጠራኩ አስወጣሻለሁ። የኔ ላይ ያለሽን ነገር አውጪ። የኔ ሞዴሬተር ጸዳ ያሉ